አትጂም በቃ፣ በጥፊ ሳልመልስሽ መልሽ። እንግዲህ በጸባይ ጠየኩሽ አይደል? በጥፊ ሳልልሽ ተመለሽ በቃ ን እያልኩ እዛ ነው እና፣ እናውራ ሰው እንትን ይላል ምጮ ነገር ማሰማት የለብንም የለብንም ወደው ሆነን ከመንገድ ላይ

ያለውን ነገር ማለት ሌላ እኮ እንትን ማለት እኮ አያስፈልግም። እዚህ ጋር መንጫጫት ሰው ያለ ሁሉም ሰው ያለ ሁሉም ሰው መስኮቱን ከፍቶ ያለ እኮ አሁንም ቆሜ ማለት መሄድ መሄድ እኔ ደግሞ ደሞ ልጄን ይዘሽ ልትሄጂ አልፈልግም። ሆድ ውስጥሽም ያለው የኔ ልጅ አይደለም? ጭራሽ ደግሞ እንደገና ደግሞ ሌላ ታሪክ ፈጥረሽ አለኝ የምለውን የራሴንም ልጅ ይዘሽ ልትሄጂ እማ። ያሁን ነገር ለምን እንደው የምታወሪው? ቆይ እናንተ ገብተን እናውራ ወርበሉ ገብተን እናውራ። ይሄ ስልክ ማለት ነው። እግዚአብሔርን በስልክ በድንጋይ ነው የምትከሰከሰው። ምንም አትክስክሽውም። ካጠፋሽ፣ እዚጋ ሰው ሰው እንዳያይ ነው ማለት ነው። እዚጋ ካጠፋሽ፣ ቆይ ይቅርታ መጠየቅ ነው ያለብሽ። ምንድን ነው እሱ ማለት ያለብሽ? ምንም ድምፅ አላጠፋንም። ለምንድን ነው አላጠፋሽም? የገዛትሽ አላውቅም ምን አይነት ፕራንክ እህትሽ፣ መልሳ ይሄ ፕራንክ አይደለም ብላ ምላ የተናገረችውን ለምደው፣ ገደል ምን ገባ? አንገባም አንገባም፣ ተመለሽና እናውራ። እኔ እዚህ ጋ የውልሽ ልጁን አንደኛ ልጁን በዚህ ሰዓት ይዘሽ ታክሲ ለታክሲ ዝናብና ብቻሽን ይዛ ልመጣለን፣ እን ጥለሽውንም ጅ ይን ያክል ጨካኝ ነሽ። ልጁን ጥለሽ ነው የምታየው። በሙሉ ሰው ቆሞ እኔም ሰው እንዲያይኝ አልፈልግም። እዚህ ተከብሬ የኖርኩበት ሰፈር ውስጥ ሰው እንዲያይኝ አልፈልግም። ጭራሽ እኔ እኮ ነበር መጫወት ያለብኝ። እኔ አይደለም መናገር ያለብኝ። ሰላም እንፍጠር። ሰላም እንዲፈጠር ትፈልጊያለሽ? እኔ እኔ መውጣት ካለብኝ እኔ ራሴ እወጣለሁ፣ አልኩ እሺ። ጉዴ ፈላ ወይ እኔ ካለብኝ ቢሆን አንተ ጋር ሲቀጥል፣ እሷም የመሰከረች ሌላ ሐሳብ እሷም አሁን እዚህ ጋር አንቺን ሸምጥጣ፣ መቼም ከኔ ጋር ሆና ፕራንክ አታደርግሽም። ገባሻል?

እና አንተና የምትስማምታችሁ እኛን እየበጠበጣችሁና ፕራንክ እያደረጋችሁ ተሆነ ሀቁን ተናገር ነው። ለምን ደምጥሁ ግን ያለው የመለያ ነው ከአንቺ የመለያ ፍላጎት አለ። ስታይኝ፣ እንደዛ አይነት ሰው እመስላለሁ። እንደዛ ካልሆነ ፊቴን ስታይኝ፣ ያለኝ በጣም እየደበረኝ ነው። በእናትህ በቃ

የለም ካልሽ ማለት ነው። ተመለሽና ቁጭ ብለን እንደ ህፃን ሳይሆን እንደ ትልቅ ሰው እናውራ። እዚህ ጋር ካሜራ እየተቀረጸ ነው፣ ቤተሰቦቻችን አሉ። ምን ይሉሻል? ጤነኛ አይደለሽም። እንግባና እንደ ትልቅ ሰው እናውራ፣ እንደ ትልቅ ሰው እናውራ ሚል እኮ የሚያስገባ ነገር ለምንድነው? መፈራራት ምናምን ብለን ውጭ ብለን እናውራ። ከዛ አሁንም ድጋሚ ቢሆን ማለት ነው በስነ ስርዓት የሚትንም መጠየቅ እኮ ነው። ማሳመን ከመለሱት፣ ምንድን ነው አሁን ከመለሱት፣ ያውቂ ምክሩት ነገር ለመስማት ነው። ቢያንስ እንደትልቅ ሰው ቁጭ ብሎ ማውራት ጥቅም ያለ ይመስለኛል። እንደ ትልቅ ሰው ማውራት ባለብን እድሜ ላይ ደግሞ እንደ ሕፃን ልጅ እንጨጋገን ነ ነው በራችንን ዘግተን ማውራት ሲጠበቅብን የት ነው የምትሄጂው? ስሜ ከሆነሽ እኮ አይደለም እምትሄጂው፣ ነይ እሚት። ፊታችሁን አይታዩ ይደርሳል እሚት። እኔ አንቺን አስገድጄሻለሁ ውጭ አድርጌ አስገድጄሻለሁ እንድታወሪ እንደዚህ ምንም እየሰራ ነው ያለው ነገር የለም። ሶስታችን እኔ ምንድን ነው፣ ትዳራችን እንዲፈርስ ትፈልጊያለሽ? እንደሚ አልነገርሽውም፣ ፕራንክ ነው ብለሽ አልነገርሽውም። እሱ እኮ ስንት እናገርቁት ሰውን አንዴ ስህተት ነው ሊል ይችላል። አንድ ሰው ያወራውን ምስክር ራሱ በሶስት ነው ለምንድን ነው እሱ ምን ተውሽ? አንቺ ትዳርሽን ለማፍረስ ተዘጋጅተሽ አይደል? ነው ከመሬት ተነስተሽ ይሄን ነገር ለሚስተዋረ ተቀርቶ እንዲላክ ፈልገሽ ነው። ከኔ መለያያ መንገድ ነው። ከኔ መለያያ መንገድ ፈልገሽ ነው በቪዲዮ እየቀረጽ እሺ ጊዜ ማለት ነው ከመናገር ነው። እኔ አንቺ ገዝተሃታል ምን ብለሃታል? ገዛ ቤት ውስጥ ምን ቆያ? የዛን ጫወታ ለምንድን ነው የምናወራው? ምንድን ነው የምትፈልጉት? እሷ አድርገሻል እያለችሽ ነው እኮ። እኔ ደግሞ ትዕግስቴንና ይሄን ቤቴን ጭንቀርጊ በውስጥ የያዝኩት አንደኛ ልጅ ወልደሽልኛል፣ ሁለተኛ በጣም በፍቅር ደስ የሚል ጊዜ ያሳልፈናል። ዛሬ ላይ ተነስተች ይህ ወዲሽ ውስጥ ያለው ልጅ የሌላ ሰው ነው ብትይ እና እንትን ብትይ በአንዴ ላለማመን ይህን ሁሉ ማጣራትና ይህን ሁሉ ጥረት ማድረገው እሷም ደግሞ በስነ ስርዓት ቁጭ ብላ የተናገረችው ነገር ምንድን ነው? እሱ ያለውን እውነታ ነው። ቁጭ ብለን ስናወራ ነው ያለውን ነገር ያለውን ነገር ነው። ፍቅር በደብደብ እኮ የሚሆን ነገር የለም። እሷን በመደብደብ ወይ የሆነ ነገር በመፍታት ነው። አሁን እኔ በአሁኑ ሰዓት አሁናት እስካለኝ ድረስ እናንተ ፍረጡ። ተሽ ተነስተሽ ዘለሽ ለመውጣት ለምን አሰብሽ? ስላደረግሽው ለምን በቃ ሰላም ሰላም እንደዛ ቤት ውስጥ ከምራብሽ ብዬ ውጪ ውዬ ውስጥ ላይ ገብቼ ለብቻ ክፍል ውስጥ እያሳለፍክ ያለሁት ታዲያ። እሺ ከቤት ወጣሁ፣ በስሜት ተነድቻለሁ። ፕራንክ ካልገባው ፕራንክ መሆኑን ካልገባው የተነገረው ካልተረዳ ሚስቱን ካላመነ ጭራሽ ሁቱንም ወንድሙንም አሳምኖ ደግሞ ሌላ መንገድ ከመጣ

ሪከርድ ሪከርድ ያደረኩት የቆረኩት የሳነበት ነገር የሳስንስቅ የነበረውን ነገር ስትሰማ ቀልድ መሆኑን ታውቅብኛለሽ ብዬ አጥፍቼው ነው እንጂ ስልኬ ሁላ ላይ እኮ ነበረ። እግዚአብሔርን ያኛው ስልኬ ላይ ማለት እኔ ደግሞ ንጹህ መሆኔ እንደመሆኔ በደምብ በመቶ ፐርሰንት ስለማውቅ ፕራንክ ላደርግህ እንጂ እኔ እንደዚህ አይነት ተፈጥሮ ማንነትም ስለሌለኝ አንተ የፈለግከው ማለት ትችላለህ። ፕራንክ ለማድረግ ብለሽ ከዛ በኋላ እህትሽም ጭምር ፕራንክ ነው። ካደችኝ እኮ ልክ እንደ ወንድምህ ካደች እኮ። ዝጊ፣ እውነት አትንኪያት፣ ዝጊ፣ ምናምን በጉልበት እኮ የሚሆን ነገር አብራሽ የምትኖረው እኮ እሷ ነች አንጂ ብትወጪ እኛ ብንለያይም እኮ ነገ አብራኝ ነው። ነገ እንዴት ነው? እንዴት ልትሆኑ ነው ነው ኑሩ። እንደገና እኔ አሁን በኋላ መሰረት ልጁ ወደ ውስጥ ያለው ልጅ የኔ ነው የኔ አይደለም? ተናገሪ። እሱ በቃ ዝጋ፣ ምንም አያስፈልግም። ዝጋ፣ ካሜራ ዝጋ። ምንም በቃ ምንም የሚያስፈልግ ነገር እኮ የለውም።